እንደዚህ ቡቲዎች በአንድ ላይ ሰብሰብ ሲሉ እኮ አቤት ፍቅራቸው የነበረ ዛሬ ሀይሚ ፍጼ ቤኪ በአንድ ላይ መጥተዋል ያው ፍጼ የጋራችሁ ሰላም ውድ ቤተሰብ እንዴት ናችሁ ሰላማችሁ ይብዛ እኔ ግን ምንድን ነው እኔ ፍጼ የጋራችን ትላላችሁ ማን ነበር አሁን ደግሞ አዲስ የመጣው የብሩኬ ጓደኛ ዱባይ ላይ ያለው ቢኒ ማለት ነው ቢኒ የጋራችን ትላላችሁ ነገር ግን ቤኪ የጋራችሁ ስትሉ ሰምቻ አላውቅም ለምን ይህ ሰምሬ ነው ብላችሁ ነው? አይ ጥሩ ነው። እሱ የስምረት ብቻ ነው። እና ስምረት እና ቤኪ አንድ ሰሞን በጣም ጥሩ ቪዲዮ እየሰሩ ነበር፣ አሁን ደግሞ ጠፍተዋል። እና ቤኪ ቀጥ ብለ አዲስ አበባ ለቀ ቡታጅራ መግባት አለብ። እንግዲህ ቅመምዬ እንደዚህ ፈንድሻ፣ አሁን አስላየዋት በመጀመሪያ በጣም ደስ ብሎኛል። ምክንያቱም የምር የምር አስቤ ነበር። የዛን ቀን በቃ ሁኔታዋ ጥሩ ስላልነበረ ዱባይ ወደ ኢትዮጵያ ሲመለሱ ሀይሚ በቃ በአጠቃላይ ጥሩ አልነበረችም። በጣም ደብሯት ነበር፣ ውስጧ ላይ ጥሩ ስሜት አልነበራትም። እና አዲስ አበባ ከገባች ጀምሮ ሁኔታዋን ማወቅ ፈልገን ነበር ብዙም በዛም በዚህ ደወል ምናምን ይላሉ፣ ግን ይሄ ውሸት ነው። ማንም ያገኛት አልነበረም። ነገር ግን ይኸው እንግዲህ በራሷ ቤተሰቦቼ ከምትጨነቁብኝ ብላ በቃ ብላለች ማለት ነው ለዛውም ፈንድሻ ሁና እየሳቀች ነው የመጣችውና፣ አቤት ከነዚህ ልጆች ጋር ስትሆን እኮ ያላት ደስታ! የምር ሀይሚ ለካ ብዙ ጊዜ እውነቷን ነው ሴት አይወጣልኝም የምትለው። የምር አይወጣላትም። ይኔ ቆንጆ ወንዶች ጋር ነው ብዙ ጊዜ እሷ የምትውለው የምትስቀው የምትጫወተውም። ለነገሩ ወንዶ ማለት ከወንድሞቸው ጋር ነው እኔ እያደኩት ነው፣ የምትለውና ብዙ በዙሪያዋ ምናምን እንደዚህ ሴት ጓደኛ እንደማያወጣላት ተናግራለች። እና ብዙ ጊዜ ከእነዚህ ልጆች ጋር ስትሆን ደስ ይላታል። ቡራው ደግሞ ማለት ነው። እንዴት እኔ በሌለውበት እያለ ነው መቀናቱ ነው። ለማንኛውም የተጨነቃችሁ ስለ ሀይሚ ብዙ የምትጨነቋላችሁ የምር በጣም በጣም ከልባችሁ፣ እና እንግዲህ ያውላችሁ ደህና ነች፣ እግዚአብሔር ይመስገን፣ በሰላም አይተናታል ማለት ነው እና ያው ትናንት የተደረገውን ነገር አይታችኋል። እንግዲህ ሀይሚ ከቤቷ ድልድል ድልድል ብላት ተቀምጣ ሳትወጣ የትም ቦታ ሳትነቃነቅ ጠፍታለች ተብሎ እራለው ወገን ብላ ፖስታለች እሷ ራሱ እና በዚህ አጋጣሚ ማለት ነው አንድ ሳልናገር የማላልፈው ነገር ሀይሚና ብሩኬ እውነት መጥፎ ሰዎች አይደሉም። ማንንም ሰው እያሳድጋሉ እየከፈቱ ጓደኞቻቸውን እየከፈቱ ይሄው ቻናል እያሳደጉላቸው ነው። እና የምር ማለት እነሱን ለማግኘት ከፈለጋችሁ ወይም ደግሞ ከእነሱ ጋር ቪዲዮ ለመስራት ከፈለጋችሁ በደዚህ በሚያስደነግጥ ነገር አሁን ለምሳሌ ብሩኬ በዝናብ ሄደ ብላችሁ ነው እንደዚህ ምናምን ብላችሁ ነው የምታሽ ቀብጡት፣ የሚል ወሬ አለ። እንደዚ አይነት ነገር የሚናገር ሰውም አለ ስላየው ነው። እና እንደዛ አይደለም ብሩኬ በዝናብ ስለወጣ ስላልወጣ አይደለም። ለእሷስ ቢሆን ለልጅቷ እንዴ ምንም ሳጠፋ ከቤቷ ተቀምጣ ቤተሰብ ቢያይ ጥሩ አይደለም። እንደዚህ አይነት ነገር ድጋሜ እንዳታደርጉ። እና ደግሞ እነሱን ማግኘት ከፈልጋችሁ በጣም ቀላል ነው። ምን ችግር አለሁ? ሰርፕራይዝ አድርጋችሁ ደስ በሚል ነገር ስትመጡ ቤተሰብ ተመልካች ራሱ ተመልካች ታውቃላቸው። የጨረቃ ፋሚሊ ሀይሚና ብርኬ ሲደሰቱ ብቻ ማየት ነው የሚፈልጉት እና እነ ሀይሚና ብርኬ ስለተደሰቱ ብቻ የጨረቃ ፋሚሊ የማይገቡበት የለም። እና በደስታ ብትመጡ ማንም ሰብስክራይብ ሳያደርጋችሁ የሚወጣ የለም። እንደዚህ በሚያናድድ ነገር እንኳን ሰብስክራይብ አደለም ያለውን አንስተው ሁላ ነው የሚወጡት የምር እና ግዴታ ማለት ከእነሱ ጋር ቪዲዮ ለመስራት እንደዚህ በሚያስጠላ ነገር መምጣት አይጠበቅባቸው ማለት ፈልጋለሁ። ሌላው ደግሞ ሀይሚና ብሩኬ ያው ሙዚቃ ትናንት ብሩኬ ለእኔ ተቃረነብኝ እኮ እናንተ ግን ምንድነው? ብሩኬ አንቺ ናችሁ ብሎ ሲንሰፈሰፍ ወዲ ይላል፣ ሀይሚ ደግሞ ለፍቅር ልቤን አልሰጠም ትላለች። እና ምንድን ነው ሀይሚና ብሩኬ ብዙ ጊዜ የሆነ ነገር ሲያደርጉ ማለት ነው ወስደን ከብሩኬ ልጥፍ፣ ወስደን ከሀይሚ ልጥፍ እናደርገዋለን። እና አሁን ሙዚቃ እንዴት ነው ማለት ለምን እንደዚህ ዘፈነች የሚለው ራሱ የሆነ ቅሬታ አስነስቷልና፣ ሁሉንም ነገር ከብሩኬና ከሀይሚ ጋር ማያያዝ የለብንም። ሀይሚና ብሩኬ ለግላቸው የራሳቸው ሕይወት አላቸው እኮ ውድ ቤተሰብ አላቸው እኮ። የሚያሳልፉት በየቀኑ የሚገጥማቸው ነገር አለ። ያን ነገር ስሜታቸውን ወተው ሲያንጸባርቁ እኛ ለምን እንደዚ ያለች ለምን እንደዚ ያለ ማለት አይጠበቅብንም እኮ ምክንያቱም ሀይሚም በቀን ውስጥ የምታሳልፈው ነገር አለ፣ ብሩኬ በቀን ውስጥ የሚያሳልፈው ነገር አለና ስቶሪ ላይ የሆነ ነገር ሲለጥፉ ቶሎ ብለን ከሀይሚና ከብሩኬ ጋር ነው የምናነካከው ይሄ መሆን የለበትም እና ሀይሚዬ እንግዲህ ሙዚቃውን ያው እንዲደርስላት ለፈለገችው አካል ነው ይህኔ ቆንጆ ደግሞ እኮ ትስቃለች እንደዛ እየዘፈነች ማለት ነው ትስቃለች እኮ እና እውነት ሀይሚዬ ስላየሁሽ በጣም ደስ ብሎኛል ቆንጅዬ እንኳን ሰላም መጣሽ እና ደግሞ ፍጼ ጋራችሁ ቪዲዮ እንዲሰራ ጠይቁት ንገሩት የምር እንደ ቪዲዮ የስራ ምን ችግር አለው ፍጼያችን እኔ ሁሌም ፍጼን ከሃይሚና ከብሩኬ ጋር ሳየው ሰላም ይሰማኛል እግዚአብሔር ሰላም ነው የሚሰማኝ በቃ እና ለዚህ ቤት አዲስ የሆናችሁ ደግሞ እስኪ በሃይሚና በብሩኬ ስም ሰብስክራይብ ያደረጋችሁ ቤተሰብ ሆኑ ያው በትተና ነው የምጠይቃችሁ የኔ ወዶች ሃይሚና ብሩኬን የምትወዱ የምታከብሩ በሙሉ ላይክ ላይክ አድርጉልኝ ቪዲዮ መልካም ምሽት ይሁንላችሁ ባይ